በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልጅ ነገር ሁለት ፍሬ፣ አንዱ ብስል፣ አንዱ ጥሬ። ከሚነደው እሳት ነበልባል ከሚነደው እሳት ነበልባል ያወጣኝ እርሱ ነው የታደገ። ይህችን አባባል ያስቀደምነው ዛሬ ያነበቡትን ነገ ደግሞ ለሚጠይቁ ሰዎች የሚስማማ በመሆኑ ነው። ጥያቄው ለመላእክት የክብር ስግደት ይገባል? ይህስ መጽሐፍ ቅዱሳዊ ነው? እስቲ ይህንን እንመልስ። ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጽ አየሁ። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ፣ ምንድን ነው? አለ። መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ሐዋርያት 10 ከ3 እስከ 4። መላእክት ክብራቸው አንዳንዶች እንደሚያስቡት አይደለም። መላእክት ግርማቸው እጅግ ድንቅና የሚያስፈራ ነው። ምክንያቱም የእግዚአብሔርን ስም ይዘዋልና አምላካቸውን ለብሰዋልና። በመንገድህ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በርሱ ስለሆነ ኃጢአትን ብትሰሩ ይቅር አይልምና አታስመረሩት። ዘጸአት 23 ቁጥር 20። ነገር ግን ሁሌም ሲያረጋጉን አይዟችሁ፣ አትፍሩ ነው። እኛም የተዋህዶ ልጆች የአምላክነትን ሳይሆን የጸጋን ከእግዚአብሔር የተሰጠን ክብርን ስለምንሰጣቸው አይዟችሁ ይሉናል። የጸጋም ስግደት መጽሐፍ ስለሚያዝ እንሰግድላቸዋለን። ሆኖም ግን አንዳንዶች ስህተት ነው ይሉናል። ለመላእክት ይሰገዳል ወይስ አይሰገድም? በእርግጥ ብዙ ቦታ እግዚአብሔር የመረጣቸው የቀደሙ አባቶች ለመላእክት ሰገዱ ተብሎ ተጽፏል። እነዚህ አባቶች ሲያመልኩ የነበረው እግዚአብሔርን ነው። ነገር ግን ለመላእክት የአክብሮት የጸጋ ስግደት ተሰግደዋል። ታዲያ እነዚህ አባቶች ተሳስተዋል፣ እግዚአብሔርን አላመለኩም፣ ያመለኩት መላእክትን ነው ይባላል? አልተሳሳቱም። ምክንያቱም መረጃው የተገኘው በመንፈስ ቅዱስ ከተደረሰው መጽሐፍ ቅዱስ ነውና፣ ሁሌም እውነት ነው። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሏልና ማቴዎስ 24 35። ነገር ግን አንዳንዶች በራእይ 22፥8 ያለውን የእግዚአብሔርን ቃል በመያዝ ትክክለኛ ሚስጥሩን ባለማወቅ ለመላእክት አይሰገድም ይሉናል። ግልጽ ለማድረግ እስቲ ለኢያሱ የተገለጠ መልአክና ለዮሐንስ የተገለጠውን መልአክ በማነጻጸር አብረን እንመልከት። ኢያሱ ምዕራፍ 5 ቁጥር 14፣ ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ ለመልአኩ። ራእይ 22 8 ደግሞ በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው አለው ከአንተ ጋር አብሬ ባሪያ ነኝ አለው ለዮሐንስ። አንዳንድ ወንድሞች ራእይ 22 8ን ይዘው ለመላእክት አይሰገድም ይሉናል። ምስጢሩ ምንድን ነው? ለኢያሱ የተገለጠ መልአክ ስህተተኛ ነበር? ለምን አትስገድልኝ አላለው? ለዮሐንስ የተገለጠውስ ለምን አትስገድልኝ አለ? ሁለቱም ጋር መላእክቶች ናቸው። ሁለቱም ሰዎች ሰግደዋል። አንዱ መልአክ ኢያሱ ሲሰግድለት ምንም አላለም። ሌላኛው መልአክ ግን ዮሐንስ ሲሰግድለት አትስገድልኝ አለው። እስኪ ይህን ተቃዋሚ ወንድሞች በምን ያስማሙታል? የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ማለት ይህ ነው። ለመሆኑ ቅዱስ ዮሐንስና ኢያሱ ዛሬ እኛ ካለን እውቀት ያነሰ እውቀት ስላላቸው ነው የሰገዱት? እውነት ለመናገር ኢያሱና ቅዱስ ዮሐንስ በዚያን ጊዜም ቢሆን ለማን መስገድ እንዳለባቸው ጠንቅቀው ያውቃሉ። እኔና ቤቴ ግን እግዚአብሔር እናመልካለን ኢያሱ 24 15 ያለው እያሱም ሆነ ፍቅረ ጊዜ የጌታ ወዳጅ የተባለ የሥላሴ ሚስጥር አስፋፍቶ የጻፈ ዮሐንስ አንዳንድ ላይ ሰማያዊውን ሕይወት በራዕይ መልክቱ ያሳየን ምድራዊ ሞትን ያልሞተ ክብሩ እጅግ የበዛ ዮሐንስ ፈጽሞ የአምላክን ክብር ለመልአክ ተሳልፎ አይሰጡም። ዮሐንስስ መልአክ መሆኑ ጠፍቶት ነው እንዲህ እንዳንል ከፍ ብሎ ባሳየኝ በመልአኩ እግር ይላል። ዮሐንስ አንድ ጊዜ ብቻ አይደለም ለመልአኩ የሰገደለት ቀደም ብሎ በራእይ 19፥10 ላይም ሰግዶለታል። እንዴት ሁለት ጊዜ ተሳስቷል ይባላል? ለነገሩ አልኩ እንጂ ሦስተኛም ቢያገኘው ይሰግድለታል። ምክንያቱም ዮሐንስ ክርስቲያናዊ ግዴታውን የተወጣ ነውና፣ ዕብራውያን 13፥7 የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታችሁ ምሰሏቸው። የቀደሙት እነማን ናቸው? ዳዊት፣ ሎጥ፣ ዳንኤል፣ ጌዲዮን ወዘተ። የእነዚህን ፍሬ መመልከት መልካም ነው። ፍሬያቸውም ያማረ ነው። ዮሐንስ እነሱን መስሎ ሰገደ። ምክንያቱም ቅዱስ ዮሐንስ ለመላእክት እንደሚሰገድ ያውቃል፣ ከቀደሙት አባቶች ተምሯልና። ኢያሶ 5 ከ13 እስከ 15፣ ዳንኤል 8 ከ15 እስከ 17፣ ዘሁልቅ 22 31። መልአኩም የጌታን ምሳሌ ተከትሎ ራሱን ዝቅ አደረገ፣ ዕብራውያን 2 9። ትምህርቱ ይህ ነው ራስን ዝቅ ማድረግ እንጂ ስግደት ይፈቀዳል ወይም አይፈቀድም ለሚል መልስ አይደለም። ለምሳሌ አንድ ትልቅ ሰው ቤታችን ሲመጣ ከወንበር ብድግ ስንል አይገባም ተቀመጡ ቢለ፣ ሌላ ጊዜ ቢመጡ አይገባም ብለውናል እና ከወንበራችን አንነሳ። ዮሐንስም ያደረገው ይህንኑ ነው። ስለዚህ ለመልአክ የሚሰገደው የአክብሮት ስግደት መሆኑን ጠንቅቆ ያውቃል። ነገር ግን ዮሐንስ በክብሩ ታላቅ ስለሆነ መልአኩ እኔም እኮ ባሪያ ነኝ አትስገድልኝ ብሏል። እንደው ለማስረዳት ያህል እንጂ ስግደት እንኳን ለመላእክ ለሰውም ይሰገዳል። ዘፍጥረት 23 12 አብርሃምም በሀገሩ ሰዎች ፊት ሰገደ። ዘፍጥረት 23 7 ላይ ደግሞ አብርሃምም ተነሳ፣ ለምድሩ ሕዝብም ለኬጢ ልጆችም ሰገደ። ዘጸአት 18 7 ላይ ደግሞ ሙሴም አማቱን ሊገናኘው ወጣ ሰገደም ሳመውም ይላል። አብርሃም ለኬጢ ልጆች ያክብሮት፣ ለእግዚአብሔር ያምልኮ ስግደት እንደሚያስፈልግ ጠንቅቆ ያውቃልና። አብርሃም የአምላክን ክብር ለሰው አሳልፎ የሚሰጥ አይነት ደካማ ሰው አይደለም። እንደዚህ አይነትም ስህተት አይሰራም። ሌላው ደግሞ እንደዚህም ተብሎ ተጽፏል። ራእይ 3፥9 ላይ እነሆ አይሁድ ሳይሆኑ አይሁድንን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶችን እሰጠሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደ ወደድሁህ ያውቁ ዘንድ አደርጋቸዋለሁ። በዚህ ጥቅስ አምልኮ ነው ያላቸው ወይስ አክብሮት? እንዲሁም አንደኛ ዜና መዋል 2920 ላይ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ራሳቸውንም አዘን ብለው ለእግዚአብሔርና ለንጉሡ ሰገዱ። ለእግዚአብሔር የአምልኮ ለንጉሡ የአክብሮት ስግደት እንደሚገባ ዳዊት አበክሮ ይናገራል። ታዲያ የዘመኑ ሰዎች ምን ነካቸው? ትሕትና ምን ነው ከነሱ ጠፋ? እንግዲህ ምን እንላለን? በመንፈስ ቅዱስ የተደረሰው የእግዚአብሔር ቃል መጽሐፍ ቅዱስ ለቅዱሳኑ ስግደት እንደሚገባ ስላስተማረን እንሰግድላቸዋለን። የአምልኮ ስግደት ግን አልፋና ኦሜጋ ለሚባል ይህን ዓለም ካለመኖር ወደ መኖር ላመጣ በፍጥረት ሁሉ ላይ ስልጣን ላለው የዘለዓለም ንጉሥ የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ለሚሆን ለአንድ እግዚአብሔር ብቻ ነው። የቅዱሳን መላእክት ምልጃና ረዴት ረዳትነት አይለየን። ወሰብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ወጣኝ እርሱ ነው የታደገ